ጤና ይስጥልኝ ክቡራትና ክቡራን፣ የዚህ ቻናል ቤተሰቦች የሰዓቱን መረጃ ይዤ መጥቻለሁ። አዲስ የሆናችሁ ይህንን ቪዲዮ የምትከታተሉ ሁሉ የዩቲዩብ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ አዲስ መረጃ ወደ እናንተ ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን እንድትከታተሉ እጠይቃለሁ። በቀጥታ ወደ ዜናው አልፋለሁ። የጂቡቲ መንግስት በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታወቀ። የጅቡቲ የሀገር ውስጥ ጉዳዮች ሚኒስቴር ዛሬ ከሰዓት ባወጣው ማስታወቂያ በሚቀጥሉት ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቀዋል። የሀገሪቱ ዜጎችም በማንኛውም እንቅስቃሴያቸውና ጉዟቸው ሕጋዊ መታወቂያዎቻቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ሕጋዊ ሰነዶቻቸውን እንዲይዙ አሳስበዋል። ይህን ማድረግ በአፈሳ ዘመቻው የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲል ነው ማስታወቂያው ያስቀመጠው። ይህን ትዕዛዝ ማክበር በእጅጉ እንደሚመከርም ነው ያስጠነቀቀው። በተመሳሳይ በትላንትና ዕለት የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸውን ጥቅማጥቅሞች በአግባቡ እንዲከፍሉ የሚያዝም ማስታወቂያ አውጥቶ ነበር። በተያያዘ መረጃ በሀገረ ጅቡቲ አርታ በምትባል ከተማ በትላንትና ዕለት የሰነድ አልባ ስደተኞች አፈሳ መጀመሩን ሰምተናል። በጅቡቲ የሚገኙ የመረጃ ምንጮች እንደተናገሩት ከሆነ ከጅቡቲ ከተማ 40 ኪሎ ሜትር ርቃ ከምትገኝ የአርታ ከተማ በርካታ ኢትዮጵያውያን መታፈሳቸውን ገልጸዋል። አንዱ አስተያየት ሰጪ ስደተኞቹን ወደ ኢትዮጵያ አላስወጧቸውም፣ ከአርታ ሰብስበው ነጋድ የሚባል ከዚህ ቀደም የስደተኞች ማቆያ የነበረ ቦታ ላይ አስቀምጧቸዋል ሲል ተናግሯል። ቦታው በጣም አስቸጋሪ፣ ለጤና የማይመች፣ መጸዳጃውም መተኛውም እዛው የሆነ በጣም ሙቀት ያለበት ማቆያ ነው አከማችተው ያስቀመጧቸው በማለት ገልጿል። ከአርታ ታፍሰው የተሰበሰቡት ስደተኞች ወደ ኢትዮጵያ ተባረው እንደሆነ ለማወቅ ያደረግነው ሙከራ አልተሳካም። በጅቡቲ መንግስትም እየተሰጡ ላሉ ማስጠንቀቂያዎችና ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጪ ከኢትዮጵያ መንግስት እስካሁን ድረስ የተሰጠ ይፋዊ መግለጫ ይሁን ምላሽ የለም። ዘገባው የቲክፋ አዲስ አበባ ነው።